የኢትዮጵያና ኤርትራ የመጨረሻው ትንቅንቅ፣ ኤርትራ ወይ ሞት፣ ብርጌድ ናሐምዱን ኤርትራና ኢትዮጵያ ወደ መጨረሻው ትንቅንቅ ተሻግረዋል። ይህ የመጨረሻው ነው ተብሏል። ምስራቅ አፍሪካን ድብልቅልቁን የሚያወጣ ቀይ ባህርን የሚንጥ ኤርትራንም ሰልቅጦ የሚበላት አደገኛ ማበላለሁ እያለ ነው። አንዳንዶቹ ይህ ወጀብ የተነሳ ዕለት ኤርትራና ኢሳያስ ዳግም አይተያዩም፣ አሰብም በእናቱ አቀፍ ውስጥ ዳግም ትገባለች ማለት ጀምሯል። በዛሬ ሁለትም የኢትዮ ኤርትራን ጉዳይ በተመለከተ እጅግ አደገኛ መረጃ ወጥቷል። ብርጌድ ናሐምዱን ኤርትራ ወይ ሞት ሲላውጇል አሰብን ሰልጥቆ ኢሳያስን ነቅሎ እና ኤርትራን ነጻ አድርጎ ይጠናቀቃል። ስለተባለው ጉዳይ በትንታኔ እንመለከታለን። አብራችሁን ቆዩ። ኢትዮጵያን ኤርትራ ለዳግም ጦርነት በምስራቅ አፍሪካ አፍንጫ ላይ ቆመው ትከሻ እየተለካኩ ነው። ፍጥጫ በቀላሉ የሚበርድ አይመስልም። የአስመራ ብቹሎች የለኮሱት እሳት ራሳቸውን አቃጥሎ ሊፈጃቸው እንደሆነ እየተነገረ ነው። እኛ ዘመናቸውን ሁሉ በኢትዮጵያ ጉዳይ ጣልቃ መግባት የማይሰለቻቸው ሽማግሌው ወዲህ የመጨረሻ እስትንፋሳቸው ቀጥ የሚያደርግ መርዶ ከደጃቸው እንደደረሰ ያወቁ አይመስሉም። የኢትዮጵያ ሰሜናዊ ተዋሳኝ የሆነችው ኤርትራ በዚህ ዓመት የግሎባል ፋየር ፓወር ኢንዴክስ ላይ በወታደራዊ አቅም ከ145 ሀገራት ሶስተኛ ደረጃ ስትሆን ከአፍሪካ ደግሞ ሃያ ስድስተኛ ደረጃ ላይ ትገኛለች። ተመልከቱ እንግዲህ ኢትዮጵያ ከአፍሪካ አምስተኛ ደረጃ ላይ ነው የምትገኘው። ታዲያ ይቺ ገና እግሩ እንዳልጠነከረ ራሱን ችሎ መራመድ እንደማይችል ህፃን ዳዴ የምትለው ኤርትራ ከኢትዮጵያ ጋር ለመገዳደር እንደ እብድ ውሻ መጮህና መቅበዝበዝ ጀምራለች። የኢትዮ ኤርትራ ጦርነትን ተከትሎ ለአስርተ ዓመታት በጠላትነት የቆዩት አዲስ አበባና አስመራ አንዳቸው የሌላኛውን መንግስት ለመገልበጥ የሚሰሩ ታጣቂ ቡድኖችን ለመደገፍ የቆየ ልምድ አላቸው ልምዳላቸው። ኤርትራ የኦሮሞ ነጻነት ግንባር ኦነግ፣ የኦጋዴን ብሔራዊ ነጻነት ግንባር ኦብነግ፣ አርበኛ ግንቦት ሰባት እንዲሁም የትግራይ ህዝብ ዴሞክራሲያዊ እንቅስቃሴ ለዓመታት አስጠልላ ስትረዳ ቆይታለች። የኢትዮጵያ መንግስትም በተመሳሳይ በተለያዩ ጊዜያት የኤርትራ መንግስት ለመገልበጥ እቅድ ያላቸውን ተቃዋሚ ድርጅቶችን አስተናግዷል። ኤርትራዊ የስነሰብ ፕሮፌሰር አብዱልቃድር ሳላህ መሐመድና በኖርዌይ የኦስሎ ኒው ዩኒቨርሲቲ ኮሌጅ የግጭት ጥናት ፕሮፌሰር ሸትል ትሮምቮል በ2007 ዓመ ትምረት ባሳተሙት የባለሙያ ትንተና መጣጥፍ ላይ የኢትዮጵያ መንግስት በኤርትራ የሚገኙ ብሔረሰቦችን ጥያቄ ይዘው የተነሱ ተቃዋሚ ቡድኖች እንዲመሰረቱ እገዛ ማድረጉን ጽፈዋል። በኢትዮጵያ መንግስት እገዛ ተመስርተዋል ተብለው የተጠቀሱት ብሔር ተኮር ድርጅቶች የቀይ ባህር አፋር ዲሞክራሲያዊ ድርጅትና የኤርትራ ኩናማ ነጻነት እንቅስቃሴ የተባሉት ታጣቂ ቡድኖች ናቸው። ከ10 ዓመት በፊት በወጣው ጽሁፍ ላይ የቀይ ባህር አፋር ዲሞክራሲያዊ ድርጅት 15 ሺህ ተዋጊዎች እንዳሉ ተጠቅሷል። ይህ ታጣቂ ቡድን አሁንም ድረስ መሰረቱን በፋ የአፋር ክልል አድርጎ ይንቀሳቀሳል። የኤርትራ አፋር ብሔራዊ ኮንግረስ የተባለው ተቃዋሚ ድርጅትም በተመሳሳይ በአፋር ክልል ውስጥ እንቅስቃሴዎችን ያደርጋል። የኤርትራ ወጣቶች አንድነት ለብሔራዊ ደህንነት ስምረት የተባለው ተቃዋሚ ድርጅት ደግሞ በአዲስ አበባ ጽሕፈት ቤት ነበረው። የኤርትራ ተቃዋሚ ድርጅቶችን የኢትዮጵያ እንቅስቃሴ በተመለከተ ከሚጠቀሱ ሁነቶች አንዱ በ2003 ዓ.ም በሐዋሳ ከተማ የተካሄደው ኮንፈረንስ ነው። ለ10 ቀናት የተካሄደው ይህ ኮንፈረንስ በተለያዩ ሀገራት የሚገኙ ከ500 በላይ የፖለቲካ ድርጅት ቶች የሲቪል ማህበረሰብ ድርጅቶችና የወጣቶች ተወካዮች የተሳተፉበት ነው። የኤርትራ ዲያስፖራ ማህበረሰብ የተቃውሞ እንቅስቃሴዎችን በተመለከተ በ2015 ዓ ም የታተመ አንድ ጥናት በሐዋሳ ኮንፈረንስ ላይ 21 የፖለቲካ ድርጅቶች መሳተፋቸውን አስፍሯል። በጃፓን ቶኪዮ ከተማ የሚገኘው የኢትዮጵያ ኤምባሲ በወቅቱ በድረገጹ ባወጣው ጽሑፍ ደግሞ ከ30 በላይ የፖለቲካ ፓርቲዎች በኮንፈረንሱ ላይ መሳተፋቸውን ገልጿል። የኤርትራን አምባገነን መንግስት ለመገልበጥ የሚያስችል አብይ ስልትን ለማጽደቅ በተካሄደው በዚህ ኮንፈረንስ ላይ በወቅቱ የኢትዮጵያ ህዝቦች አብዮት ግንባር ኢህአዲግ ጽፈት ቤት ኃላፊ የነበሩት አምባሳደር ሬድዋን ሁሴን እንደተገኙ የኤምባሲው ጽፈት ቤት ያስረዳል። አምባሳደር ሬድዋን በኮንፈረንሱ መክፈቻ ላይ ባደረጉት ንግግር ኮንፈረንሱ የኤርትራ ተቃዋሚ ኃይሎች ልዩነታቸውን እንዲፈቱና ስምምነት ላይ እንዲደርሱ ይረዳል የሚል እምነት እንዳላቸው እንደገለጹም በጽሁፉ ላይ ሰፍሯል። የኤምባሲው ጽሁፍ የኢትዮጵያ ህዝብና መንግስት በኤርትራ ሰላም፣ ዲሞክራሲ ለማምጣት ለሚደረገው ትግል ድጋፍ እንደሚያደርግም ቃል ገብቷል ሲል አምባሳደር ሬድዋንን ንግግር ጠቅሷል ለሐዋሳ ኮንፈረንስ ዝግጅት ለማድረግ በአዲስ አበባ ና በቢሾፍቱ ከተሞች በተካሄዱ ስብሰባዎች ላይ የተሳተፈው ጋዜጠኛ ካሊድ አብዱ የኤርትራ ተቃዋሚ ድርጅቶች በአዲስ አበባ እንዲሁም እንደ አዲግራት ና ሽረ ባሉ የትግራይ ክልል ከተሞች ጽህፈት ቤቶች እንደነበራቸው ያስታውሳል በአሁኑ ወቅት ስዊድን የሚገኘው ጋዜጠኛው ጽፈት ቤታቸውን እንዲያስተዳድሩ በየወሩ ከመንግስት የሚሰጣቸው የተወሰነ ገንዘብ ነበረ በተለይ ደግሞ መሳሪያ አንግበው የሚታገሉትን ይረዷቸው ነበር ሲል ለቢቢሲ ተናግሯል። የኤርትራ ተቃዋሚ ድርጅቶች ከኢትዮጵያ መንግስት የገንዘብ ድጋፍ ያገኙ የነበረው ባላቸው እንቅስቃሴና የሰው ብዛት ተሰልቶ እንደነበር የሚያስረዳው ካሊድ በዚህ ምክንያት የአፋርና የኩናማ ብሔረሰብ ታጣቂዎች ከሌሎች ድርጅቶች የበለጠ ድጋፍ ያገኙ እንደነበር ይገልጻል። አፋሮችና ኩናማዎች በብዛት ሰራዊት ስለነበራቸው እነሱ የበለጠ ይረዱ ነበር። ይህ ደግሞ በብሔራቸው ምክንያት እንደሆነ ተደርጎ ኢህአዴግ የብሔር አቀንቃኝ ስለሆነ እነሱን የበለጠ እየደገፋቸው ነው የሚል ክስ ከሌላው አካል ይቀርብ ነበር ሲል በወቅቱ የነበረውን ሁኔታ ያስታውሳል። ከዚህም ባሻገር በአጠቃላይ ከኢትዮጵያ መንግስት ድጋፍ ማግኘት በተመለከተ በተቃዋሚ ድርጅትና እንቅስቃሴዎች መካከል ክርክሮችና አለመግባባቶች ነበሩ። በ2010 ዓ ም ወደ ወዳጅነት ተቀይሮ የነበረው የኢትዮጵያና የኤርትራ ግንኙነት የትግራይ ጦርነት ካስቆመው የፕሪቶሪያ ስምምነት መፈረም በኋላ ዳግም ሻክሯል። የኢትዮጵያ መንግስት በተደጋጋሚ እያነሳው ያለው በቀይ ባህር ላይ የባህር በር የማግኘት ጥያቄና በቀጠናው እየታየ ያለው ያሰላለፍ ለውጥም በሁለቱ ከአውሮፓ ሀገራት መካከል የተፈጠረውን መካረር ጨምሮታል። የኤርትራው ተቃዋሚ ብርጌድ ናሃምዱን በኢትዮጵያ እንቅስቃሴውን ለማስጀመር የተንቀሳቀሰው በአዲስ አበባና በአስመራ መንግስት መካከል የነበረው ግንኙነት መቋረጡና ልዩነቶች መስፋቱን በተረጋገጠበት ጊዜ እንደሆነ የእንቅስቃሴው አመራር አቶ በየነ ለቢቢሲ ተናግረዋል። አመራሩ ወደ ኢትዮጵያ ሄድ ነው የኢትዮጵያ መንግስት ከኢሳያስ መንግስት ጋር የነበረው ግንኙነት በተቋረጠበት ወይም ልዩነታቸውን ባረጋገጥንበት ጊዜ እንደገና ወደ ሌላ ጦርነትና ችግር እንዳንገባ እንዳማራ ተቋራጭ እንድንሆን ነው ሲሉ አስረድቷል። ብርጌድ ናሀምዱ በኤርትራ ሊያደርገው ባቀደው ስር ነቀል ለውጥ ላይ የኢትዮጵያ መንግስት የድርሻውን እንዲወጣ የሚጠይቁት አቶ በየነ የከሆነ መንግስት የሚያነሳውን የባርበር ና ሌሎች ጥያቄዎችን እኛ ልንመልሳቸው እንችላለን ይላሉ። መጀመሪያ የኤርትራ ህዝብ በግዛቱ በህገ መንግስቱ እንዲተዳደር እናድርግ። የኢትዮጵያ መንግስትም በዚህ አግዘን ከዚያ በኋላ ኢትዮጵያ በሚቀርባት አሰብ ተጠቃሚ እንድትሆን ና ይህን እንድታስተዳድር ለማድረግ ችግር የለብንም ሲሉ የእንቅስቃሴውን አቋም አብራርተዋል። አቶ በየነ በአሁኑ ወቅት በኢትዮጵያ ና ኤርትራ መካከል ያለው ውጥረት ወደ ጦርነት የአመራል የምንምነት እንዳላቸው ተናግረዋል። ሻቢያ ከኢትዮጵያ ይውጣ የሚል ጥያቄ አለ። ኤርትራን እንወራለን የሚል ነገር ግን አላየሁም የሚሉት አመራሩ ጦርነት የሚነሳ ከሆነ ብርጌድ ንሓመዱ በራሱ አወቃቀር ቅርጽና አመራር በኩል ጉዳዩን እንደሚወያይበት ገልጿል። ቢቢሲ የብርጌድ ንሓመዱን የኢትዮጵያ እንቅስቃሴ በተመለከተ ከውጭ ጉዳይ ሚኒስቴር ማብራሪያ ለማግኘት በኢሜይል ያቀረበው ጥያቄና ያደረጋቸው ተደጋጋሚ የስልክ ጥሪዎች ምላሽ አላገኙም። የኤርትራው የተ የተቃውሞ እንቅስቃሴ ብርጌድ ናሀመዱ በአዲስ አበባ ከተማ የከፈተው ቢሮ በቀጣይ ወታደራዊ ማዕከሎች ሲቋቋሙ ማዕከላዊ ጽህፈት ቤት ሆኖ እንደሚያገለግል ገለጸ። የተቃውሞ እንቅስቃሴው በኢትዮጵያ ወታደራዊና ዲፕሎማሲያዊ ማዕከሎች ሊኖሩት እንደሚችልም አስታውቋል። ብርጌድ ናሀማዱን የሚቀላቀሉ ኤርትራውያን ዋስትና ስለሚያገኙበት መንገድ ከኢትዮጵያ መንግስት ጋር መነጋገሩን የእንቅስቃሴው አመራር ለቢቢሲ ተናግረዋል። የኤርትራው ፕሬዚዳንት ኢሳያስ አፈወርቂን መንግስት ከስልጣን ለማውረድ የሚንቀሳቀሰው ብርጌድ ናሀማዱ በአዲስ አበባ ከተማ 22 ተብሎ በሚጠራው አካባቢ በሚገኝ አንድ ህንጻ ላይ የከፈተውን ጽፈት ቤት ስራ ያስጀመረው ባለፈው የካቲት አጋማሽ ነበር። የጽፈት ቤቱን የምርቃት ስነ ስርዓት በሚያሳይ ቪዲዮ ላይ የብርጌድና ሀማዱን አመራሮች የቢሮ መከፈት ለእንቅስቃሴው እጥፋት እንደሆነ ሲናገሩ ተደምጧል። እንቅስቃሴውን ከፊት ሆኖ ከሚመሩ ግለሰቦች አንድ የሆኑት አቶ በየነ ገብረ እግዚአብሔር ጽፈት ቤቱ ተበታትኖ ለቆየው የብርጌድና ሀማዱ እንቅስቃሴ አንድ መገናኛ ማካከል እንደሆነ ገልጿል። የጽፈት ቤቱን መከፈት የተገለጸው ብርጌድና ሀማዱ ከሌላኛው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 አቶ በየነ ለኢትዮጵያ መንግስት ያቀረብ ነው ጥያቄ በኤርትራ ስር ነቀል ለውጥ እንደሚካሄድ ነው ብለዋል። ብርጌድ ናሃመዱ ካለፉት ሶስት አመታት ወዲህ በተለይም በምዕራባውያንና መካከለኛው ምስራቅ ሀገራት እየተስፋፋና ትኩረት እየሳበ የመጣ የኤርትራውያን የተቃውሞ እንቅስቃሴ ነው። ደጋፊዎቹ በሚያደርጉት ሰማያዊ ቲሸርት የሚለየው ይህ እንቅስቃሴ ሰማያዊ አብዮት በሚል መጠሪያ ይታወቃል። የብርጌድ ናሃመዱ ደጋፊዎች የተቃውሞ እንቅስቃሴያቸውን የጀመሩት የኤርትራ መንግስት በተለያዩ ሀገራት የሚያዘጋጃቸው ያላቸው ክብረ በዓሎችና ዝግጅቶችን በማወክ ነው አሜሪካ ዩናይትድ ኪንግደም እስራኤል ካናዳ ጀርመን ስዊድን እና ስዊዘርላንድ የኤርትራን መንግስት በሚደግፉ ፌስቲቫሎች ላይ ረብሻ ያጋጠመባቸው ሀገራት ናቸው በእነዚህ ረብሻዎች ወቅት የመንግስት ደጋፊ በሆኑና በተቃዋሚ ኤርትራውያን መካከል በሚፈጠሩ ግጭቶች ምክንያት በተደጋጋሚ የጸጥታ ኃይሎችን ጨምሮ በሰዎች ላይ ጉዳት ደርሷል በዚህ አይነቱ አመፅ ላይ የተሳተፉ ኤርትራውያን በተለያዩ ሀገራት የጸጥታ ኃይሎች በቁጥጥር ስር ውለዋል ብርጌድ ናሃማዱን የሀገር ውስጥ አሸባሪ ድርጅት በማለት የሰየመው የጀርመን አቃቢ ሕግ ደግሞ ይህንን አሸባሪ ድርጅት በመመስረትና አባል በመሆን የተጠረጠሩ 17 ሰዎችን እያፈላለገ መሆኑን አስታውቋል። በውጭ ሀገራት የሚገኙ ኤርትራውያን ፌስቲቫሎችን ለማስቆም የተንቀሳቀሱት ሁነቶቹ የመንግስት መሳሪያ በመሆናቸው እንደሆነ በብርጌድ ንሓመዱ እንቅስቃሴ ከሚጠቀሱት ግለሰቦች አንዱ የሆኑት ኪሮስ አስፍሃ ለቢቢሲ ተናግረዋል። እነዚህን ፌስቲቫሎች ሽፋን ተደርጎ የሚሰበሰበው የገንዘብ መዋጮ ለስርአቱ ጉልበት ሰንበት ይሰጡት ስለነበረ እንቅስቃሴ ተደረገ ሲሉ ኤርትራውያን ፌስቲቫሎችን የተቃወሙበትን ምክንያት ያስረዳሉ። የብርጌድ ናሃማዱ እንቅስቃሴ ፌስቲቫሎችን ለማስቆም በሚል ምክንያት ይጀመር እንጂ የቡድኑ የመጨረሻ ግብ ግን ከ30 ዓመታት በላይ በስልጣን ላይ የቆየውን የኢሳያስ አፈወርቂ መንግስትን ማስወገድ ነው። ከኤርትራ እንደ ሀገር መመስረት ጀምሮ የፕሬዚዳንት ኢሳያስ አፈወርቂ መንግስት ባለፉት 32 ዓመታት አገር አቀፍ ምርጫ አድርጎ አያውቅም። ኤርትራ ውስጥ ህግ አውጪ፣ አስፈጻሚና ተርጓሚ የተባሉት የመንግስት መዋቅሮች በቀ ያልተዋቀሩ እንዲሁም የማይሰሩ ሲሆኑ የሀገሪቱ መንግስትም በከፍተኛ የሰብአዊ መብት ጥሰቶች ይከሰሳል። የኤርትራ መንግስት ተቃዋሚዎች፣ ጋዜጠኞችና ሃይማኖት መሪዎች ያለክስ ለረጅም ዓመታት በማሰር የተባበሩት መንግስታት ድርጅት ተቋማት ክስ ይቀርብበታል። ሀገሪቱ ዜጎቹ ገደብ የሌለው የግድጃ ወታደራዊ አገልግሎት እንዲሰጡ የሚደረጉ መሆኑንም ሀገሪቱን በዓለም አቀፍ የሰብአዊ መብት ጥሰት የሚያስወቅሳት ዋነኛ ጉዳይ ነው። የተባበሩት መንግስታት ድርጅት መርማሪ ኮሚሽን የግዳጅ ሰራተኝነትና ነት ሲል የሚገልጸው ይህንን ወታደራዊ አገልግሎት በመሸሽ በርካታ ኤርትራውያን ሀገራቸውን ጥለው ወጥቷል። ከጠቅላላው የሀገሪቱ ህዝብ ብዛት 17 በመቶ የሚሆኑት የተሰደዱባት ኤርትራ ካላት የህዝብ ብዛት አንጻር ከፍተኛ ጥገኝነት ጠያቂ ዜጋ ያላት ሀገር እንደሆነች የተመድ የሰብአዊ መብት ከፍተኛ ኮሚሽን ግንቦት 2016 ዓ ም ያወጣው ሪፖርት ያመለክታል። የብርጌድ ናሀመዱ አመራር አቶ በየነ የኤርትራ መንግስት መዋቅሮች በስደት ላይ የሚገኙ የሀገሪቱ ዜጎች ፖለቲካዊ ጥገኝነትና ሰላም ላይ ድ ንበር የተሻገረ ጭቆናና ጫና መፍጠር መጀመሩን በማንሳት ይከሳሉ። ይህንን ተከትሎ የተፈጠረው የብርጌድ ናሃማዱ እንቅስቃሴ ዋነኛ ግቡ በኤርትራ ስርነቀል የስርዓት ለውጥ ማካሄድ እንደሆነ አቶ በየነ ያስረዳሉ። ከስርዓተ ለውጥ በኋላ በብሔራዊ ጉባኤ በማካሄድ ጊዜያዊ የሽግግር ተቋማትን የመመስረት ውጥን መኖሩንም ገልጿል። መጀመሪያ ስርዓቱን ከኤርትራ ማስወገድ ነው። ከዚያም በመቀጠል በየደረጃው ወደ ህግ ሊቀርብ የሚችሉ የመንግስት አመራሮችን ወደ ህግ ማቅረብ፣ እንዲሁም ምረት ሊደረግላቸው የሚገቡት ምረት ማድረግን ይቀጥላል። ሀገሪቱ ለማረጋጋት እና ለማሸጋገርም በየደረጃው የሚቀርቡ ሰነዶችም አሉ ሲሉ እንቅስቃሴው ግቡን ሲያሳካ ሊያከናውን ያቀዳቸውን ተግባራት ጠቅሰዋል። የብርጌድ ናሀማዱ እንቅስቃሴ አመራሮች ግባቸው በሰላማዊ ትግል ይሳካል የሚል እምነት የላቸውም። የእንቅስቃሴው ዋነኛ መታገያ ስልት የትጥቅ ትግል እንደሆነ ሁለቱ የትግሉ አስተባባሪዎች ለቢቢሲ ተናግሯል። ሁለቱ አመራሮች የብርጌድ ናሀማዱ እንቅስቃሴ የትጥቅ ትግል ለመምረጡ በምክንያትነት የሚጠቅሱት የኤርትራ መንግስት ከዚህ ቀደም